አሻማሻም ውድ ዲላቲው ቤተሰቦች ይሄ ሌሊ ሾው ነው። በአዲስ ቪዲዮ ተመልሰናል። በድጋሚ ወደ ውቢቱ አርባ ምንጭ ተጉዘናል። ከጊዜ ጋር እየተሽቀዳደምን ነው። ቦታው ላይ መገኘት የነበረብን ከዝግጅቱ አንድ ቀን ቀደም ብለን ነበር። ነገር ግን ቀደም ብሎ ከተባለው ቀን የፕሮግራም ለውጥ እንደተደረገ ባለቀ ሰዓት ተነገረን። የነበረን ብቸኛ አማራጭ ዝግጅቱ በሚደረግበት ቀን መጓዝ ነበር። እናም አደረግነው። በቁጥር 14 የምንሆን በስዕል በፊልም በባህላዊ ውዝዋዜ እና በፋሽን ዲዛይን የጌዴኦ ዞን እንድንወክል የተመረጥን ተወዳዳሪዎች ጉዟችንን ከሌሊት 9 ሰዓት ጀምርን። ሾፌራችን በሰዓት 70 ኪሎ ሜትር እያሽከረከረ ነው። ምክንያቱም ውድድሩ ከሚጀመርበት ሰዓት ቀደም ብለን ቦታው ላይ መድረስ ነበረብን። ወላይታ ሶዶን በማለዳ አልፈን ወደ አርባ ምንጭ ጉዟችንን ስንጀምር መሀል መንገድ ላይ አንደኛው የመኪናችን ቆማ ቡኮ ሆነና ከሩጫችን ለደቂቃዎች ተገታን። ሁላችንም ከመኪናችን ወርደን መኪናው እስኮርት ጎማ እስኪቀየርለት ድረስ እየተጠባበቅን ነው። ከ10 እስከ 15 ደቂቃ ውስጥ ጎማው ተቀይሮ ጉዟችንን ቀጥለናል። አርባ ምንጭ ከተማ ገብተን ውድድሩ የሚካሄድበት ቲቲሲ ግቢ ስንደርስ አዳራሹ በተወዳዳሪዎች እና በታዳሚያን ተሞልቶ ነበር። ከደቂቃዎች በኋላ የእጣ ድልድል ወጣና ውድድሩ ተጀመረ። ባህላዊ ጭፈራዎችና ትውፊታዊ ተውኔቶች በመጀመሪያው ዙር ለዳኞችና ለታዳሚያን መቅረብ ጀመሩ።

ሰዓት ላይ የነበረው የውድድር መርሃ ግብር በዚህ አይነት መልኩ ከተጠናቀቀ በኋላ ከሰዓት በኋላ የሁለተኛ ዙር ውድድር በሙዚቃ የታጀቡ ውዝዋዜዎች፣ የአጎራባሽ ብሔረሰብ ጭፈራ ትርኢቶችና የፋሽን ዲዛይን ውድድሮች ተጧጥፎ መካሄድ ቀጠሉ። ሙሉ ፕሮግራሙ በዲጄ ሙዚቃ የታጀበ ሲሆን የዩቲዩብ ኮፒራይት ኮሚኒቲ ጋይድላይን ሕግን ላለመጣስ ሁሉንም ውድድሮች በዚህ ቪዲዮ ማቅረብ አልቻልንም። በዚህ ውድድር አምና በክልልና በአገር አቀፍ ደረጃ አሸናፊ የነበረችው ዲዛይነር ጃላላ ዳዊት የጌዴኦ ዞንን ወክላ ቀርባ ዳኞችንና ታዳሚያንን ያስደመሙ ስራዎችን በሚገርም ፕሬዘንቴሽን አቀረበች። ዘመናዊ የራሴ ክሬቲቭ ተቾችን ያስገባሉበት እነዚህ ረዳሮች ላይ ምንድን ነው መጠቀም የፈለጉት? አንደኛ የራሴ ክሬቲቭ አይዲያ ነው ማስገባት የፈለጉት። ይሄኛው አሁን በጊዜው ባህላዊ የሴቶች ጨርቅ የጌዴኦ ባህላዊ የሴቶችን ጨርቅ በሜርሜድ ስታይ የራሱ ፓተርን እንደዚህ አዘጋጅቼ ታች መገጠር ያለ እና ኦል ራውንድ ነው፣ በጣም ሰፊ ለበታች እንደዚህ አርጌ የራሴ ክሬቲቭ አስቀምጫ። ልብስ ማለት ሀሳብንም ባህልንም ማንነትንም የሚመለጅ ማለት ይሄኛው በጌዴኦ የደራሮ ባህል በዓል ዘመን መለወጫ እና እሱን በማስመልከት ከላይ ያለው ደራሮ ማለት አበባ ማለት ነው እና በጌዴኦ ባህል ልብስ፣ እሱን ሀሳብ ደግሞ ደቡብ ኢትዮጵያ ውስጥ ውስል ነው።

ከዚህ በመቀጠል ፋይናሊ የእኛ ልብስ ለምን እንደ ቤሎ አይለበስም? በኮት ሲለበስ ይታወቃል የተለያየ ማባቢ ሲለበሳ እሱን ለመግለጽ የራሴን ክሬቲቭ ነገጫ መሪ የሰራሁት ነው። ይሄኛውም ደግሞ ቬሎ ነው እንዳያችሁ ስሬ ኢን ዋን ብዬ ነው የሰራሁት። ሶስት አይነት አለባበስ ባል ለምሳሌ አንድ ሙሸራ ይሄ ልብስ ቢኖራ፣ ለመስፋ ለሰጓ፣ ለፎቶዋ ለሱዱ ፎቶ ሊሆንታል። ስለዚህ ያኔ ግለጽ ብዬ የጌዴኦ ባህል ጫ

የጌዴኦ ዞን በፋሽን ዲዛይን በጀላላ ዳዊት የአንደኝነት ደረጃን ይዞ ማጠናቀቅ የቻለ ሲሆን በፊልም የሁለተኛ ደረጃን፣ በባህላዊ ውዝዋዜ የአራተኛ ደረጃን ይዞ አጠናቋል። በቅርቡ በአገር አቀፍ ደረጃ ለሚካሄደው ውድድርም ቁጥራቸው በርከት ያሉ ተወዳዳሪዎችን ማስመረጥ የቻለ ሲሆን በፋሽን ዲዛይንም ዞኑ ክልሉን ወክሎ የሚሳተፍ ይሆናል። ውድ የዲላቲዩ ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። ቻነላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።